ቀጥቀጠውም አስከፍለዋለሁ። የሰራውን ስራ አስከፍለዋለሁ። ወንድሜ እንደዛ ቀጥቅጦ ተጫውተውበት፣ እሱ እንኳን ቢተው እኔ አልተውም። እውነቴ ነው። ምንሽ እኔ አልተውም። ቀጥታ እከሰዋለሁ፣ እከሰዋለሁ ብሩኬታ ብዬውን እከሰዋለሁ። ምክንያቱም ደግሞ ምንም ማስረጃ አያስፈልገኝም። ማስረጃ ቪዲዮ ይሆነኛል። አልገባሽ? የሰሩት ቪዲዮ እሱ ለእኔ በቂ ማስረጃ ነው። አንቺ ግን እስከዛ አፍሽን ዝጊ እሺ። አፍሽን ዝጊ። ብሩኬ ብሩኬ እያልሽ ወንድሜ ላይ አፍሽን አትክፈቺ። እንግዲህ ቤተሰብ ሰምታችኋል፣ ልጅቷ የላከችውን ቮይስ። እንግዲህ መጀመሪያ መግቢያው ላይ ሰምታችኋል ማለት ነው። ቤተሰብ በጣም ብዙ ነገር ሳጣራ ነበረ። ብዙ ብዙ ነገሮችን ለማወቅ ፈልጌ ነበረ። ያው ዳኒ ክሱን አልተውም እንደማለቱ ሰምቻ ያለው ቤተሰብ። ሁለተኛ ነገር ደግሞ ያው እህት ተብዬዋ እህት ነኝ ብላ እንግዲህ የላከችውን ሚሴጅ ሰምታችኋል። ብዙ ብዙ ሚሴጅ ነው የላከችልኝ ያው ከላከችልኝ አንዱን ነው ያሰማዎቹ ቤተሰብ። እንግዲህ አላቅም ምን እንደሚፈጠር ማለት ነው እህቱትን አቱን አላቅም፣ ብቻ ዛቻ ሁሉ ነበረበት። የምታሽቃብጩ ለብሩኬ ብለች ምናምን እያለች እኔንም ለመናገር ሞክራለች ቤተሰብ። እኔ ምንም መልስም አልሰጠዋትም፣ ለምን ለብሩኬ ውን ነገር እንዳይበዛበት። እኛም መልስ መስጠት የለብንም ለእንደዚ አይነት ሰዎች ማለት ነው ብሩኬ ባለበት እግዚአብሔር ይጠብቀው ነው ብሎ እና ትላንትና እንግዲህ በጣም ብዙ ሲመካከሩበት ነበረ የእሱ ስም ጓደኞች ሲመካከሩበት ነበረ ተብሎ ሰምተናል። ብሩኬ እንግዲህ በአሁን ሰዓት ራሱ መጠበቅ ነው ያለበት ራሱን መከላከል ስላለበት፣ በእናታችሁ ይሄን የተላከልኝን ድምፅ እየቆረጣችሁ ለነ ለሃይሚ ሜንሽን ብታረጓት በጣም ደስ ይለኛል። አንዳንድ ሰዎች እንግዲህ የብሩኬን ማግኘት የብሩኬን ዝናን ተጠቅሞ እሱን ለማጥቃት ስለሚሞክሩ እባካችሁን ይሄ ነገር ሃይሚ ጋር እንዲደርስ አድርጉልኝ ማለት ነው። በጣም እኔ እንጃ እግዚአብሔርን ነው የምላችሁ። ይሄ ልጅ ብሩኬ ያው ታውቃላችሁ፣ አዲስ አበባ በጣም ብዙ ነገር የሚሰራበት ነገር ነው። እነሱ ደግሞ እዚህ ተወልደው ያደጉ ልጆች ናቸው። ብሩኬን ሊያጠቁት ስለሚችሉ መጠንቀቅ እንዳለበት ነው። አስበው እንግዲህ ወንድሜ ተጎድቷል። ወንድሜ ስለተጎዳ ወንድሜ እንኳን ዳኒ ቢተወው እኔ አልተውም ብሩኬን አለቆም እያለች ነው እንግዲህ። ዛቻ ነው እያቀረበች ያለችው። ገንዘብም ከፍላይውን ነገር ልታስደርጎ ትችላለች። ቤተሰብ እዚህ ሀገር ደግሞ ዩቱበር ሲባል በጣም ሀብታም ሀብታም አድርጎ ነው የሚያዩት። ያው እነሱን ለብሰው ሀይፎ የሚያዛቸው ለብሰው ምናምን መኪና ምናምን ስለማዩ በጣም ባለ ሀብት አድርጎ ስለማያቸው ብሩኬን ሊያጠቁት ስለሚችሉ ኑሩኬ ባሁን ሰዓት ራሱን ጠብቆ መጠቀቅ ነው ያለበት። ነው ምለው ይሁላችሁ። ይሄ ነው ይሄ ነው በቃ ይሄ ነገር ነው። ችግር ይመጣል ብለንኛ ስንናገር የነበረው ይሄ ነገር ነበር። ይሄው ነገርም እየመጣበት ነው። ብሩኬ ላይ እግዚአብሔር ይጠብቀው። ለናቱ ነው ምለው እንግዲህ። ሃይሚም ያው እሱን የተማጸነችው ነው ያለችው ነው የተባለው። እሱ ሐሳቡ ቡሩኬ ለመክሰስና ቡሩኬን ሳይሆን ያው ሃይሚ ላይ ያለው ፎከስ አይታቸዋል። ትራንትና እንዴት እንደሚያደርገው ላንቺ ብየ ነው እንደዚህ ሁኘ ነው ምናምን ምናምን አሁን አፉን ከፈተ ነበር። ዳኒ እንግዲህ እኛ ምንም ልንለው አንችልም። ዳኒም በአሁኑ ሰዓት እኛ ዳኒ በተናገረን ቁጥር ለብሩኬ ብዙ ነገር ነው እያስደረግን ያለ ነው ዳኒም በሰደብ ነው ቁጥር ማለት ነው። አሁን እኔ ትላንትና በተናገርኩት ንግግር ነው ተቆራርጦ ተቆራርጦ በጣም ብዙ ቦታ ደርሶ ነበረ። አዎ አሁንም ቢሆን ዳኒ ቢከሰውም እኮ ብሩኬም የመክሰስ እድል እንዳለው ታውቃላችሁ። ያለ ስም ስም ስለሰጠው በዛም ሰው እኮ ያለ ስም ከሰጣችሁት እኮ መክሰስ ይችላል ብሩኬም መክሰስ ይችላል ብሩኬም። ስለዚህ ያው ብሩኬም ጠበቃ በአሁኑ ሰዓት ማዘጋጀት እንዳለበት ነው እኔ የሰማሁት። ጠበቃ ራሱ ማዘጋጀት አለበት። ለምን እንዲህ ለነገር ሊፈጠር ይችላል። ቤተሰብ እነዚህ ልጆች በጣም በጣም እንትን ብለውበት ተነስተዋል። ሆይ ብለውበት ተነስተዋል። የዳኒ ጓደኞች ማለት እናንተ ፕራንክ ምናምን የምትሉ ሰዎች ተው፣ ፕራንክ አደለም። እኔ በደንብ አጣርቻለሁ። ፕራንክ የሚባል ነገር የለም እዚህ ጋራ፣ ቀል የለም። ልጁ ጥርሱ ተመትተዋል። በጠረባት ሲጥሏ ታይቷል። ይሄ ራሱ ለሱም ለዳኒ ምስክር ሊሆንለት ስለሚችል ብሩኬ በአሁኑ ሰዓት የራሱን የሆነ ነገር ደግሞ እሱ መሰብሰብ አለበት። የራሱ የሆነውን ነገር የራሱ የሆነ መረጃዎችን መሰብሰብ አለበት። ገብቷቸዋል። ስለዚህ ፕራንክ ነው እያላችሁ እንትን አትበሉ። ድራማ ነው ምናምን የምትሉ ሰዎች አላችሁ። አይገባኝም። እንደዚህ ሃይሜ እንደዚህ ደረጃ እስከምደርስ እግር ላይ ተንበርክካ እስከመለመን ድረስ ለምን እግር ላይ ትንበረከካለች እንዴ? እግር ላይ እንድትንበረከክም ብሩኬ አይፈቅድላትም። አሁን ይሄኔ ብሩኬም ተናዷል። አሁን ይሄ ልጅ ግንፍል ግንፍል ስለሚል ብሩኬን ይፈራለታል። እግዚአብሔርን ነው ምላችሁ በቃ በጣም ነው መፈራል። እኔ እስካሁን ራሱ ቪዲዮ ያልሰራሁት ብዙ ብዙ ነገሮችን ለማጣራት ብዬ ነው። በጠዋቱ ቪዲዮ ዝም ብዬ ሰርቼ መቀቀቅ አክተኝም ነበረ፣ ግን ሁሉን ነገር ለማጣራት ብዬ ሁሉን ነገር ስሰማ ስደዋውል ነበረ ነበር። በነ ዳኒ በኩልም አውቃቸው ልጆች አሉ፣ እነሱ ጋርም ደውያለው። ያው አንዳንድ ኢንፎርሜሽኖችን ይነግሯቸዋል። ግን ያው ጓደኞ የዳኒ ጓደኞችም ስለሆኑ ብዙ ሰው ማንም ይነግራቸው የለም እና ጓደኞቹ ራሱ ብሩኬ ተነስተዋል። ባለፈው ስነግራችሁ እናንተ የ ዳኒ ጓደኞች ግሩፕ እየፈጠሩ ነው ብዬ ባለፈው የመጀመሪያ የሰራው ጊዜ ዛቻ እየደረሰበት ነው ስላችሁ አላመናችሁኝ ነበር። ትላንትና እንግዲህ የዳኒ ጓደኞች አነጋገር ሰምታችኋል። እንግዲህ እናንተ ሁላችሁም ማለት ነው። ስለዚህ ብሩኬ መጠንቀቅ ነው ያለበት። ጓደኞቹም ከጎኑ መቆም አለበት። የብሩኬ ጓደኞች ጠቅላላ ከብሩኬ ጎን መቆም አለባቸው። እና ሐሰን ደግሞ ዝም ብላችሁ እየመጣችሁ ወሬ ብቻ አታርጉ። በቃ የሆነ ነገር ፍጠሩ። ምንድነው ማሂና ሐሰን እየመጣችሁ ተላልጣችሁ ተላልጣችሁ የምትሄዱት ምንድነው? እንደዚህ መላላጥ። ማን ጥፋተኛ ማን ጥፋተኛ አይደለም ብለህ ነው እንዴ የምትመጣው እዚህ ከሐሰን? ማን ጥፋተኛ ሁን ማን አይሁን እኛ ምን አገባን እዚህ ጋራ በቃ እዚህ ጋር ነገሩ ይፈታ ነው ያለው። እኛ ነገሩ ተፈቶ ታርቀው በትርትር ይብጣ ነው የምንለው እንጂ እዚህ ጋር ብሩኬ ጥፋተኛ ነው፣ እዚህ ጋር ሃይሜ ጥፋተኛ የምንልበት ሰዓት የለንም። ባውንሳም ማለት ነው ብሩኬ ሌላ ሌላ እንትን ውስጥ እየገባ ነው ሌላ ነገር ውስጥ እየገባ እያለ አንተ ማነው ጥፋተኛ ብለን እዚህ ጋር ለመናገር በጣም ይደብራል። በቃ ጓደኝነት ከሆነ ደግሞ በትክክል አርጋችሁ ቁጭ አርጋችሁ በውስጥ እነ ዳኒንም ጠርታችሁ ብሩክንም ጠርታችሁ አናግራችሁ ማስታረቅ ሲገባችሁ እየመጣችሁ ቪዲዮ ምሰሩ። ምንም ለእኛ ጥቅም የለንም። እኛ ብናገኛቸው እነ ብሩኬን እኔ እግዚአብሔርን ነው ምላቸው። ብሩኬን ሀይሚን ባገኛቸው ምን ያህል አግኝቻቸው ምን ያህል ከዳኒ አብሬ አብሬ አስታርቄ ምንትን ባልኳቸው፣ ግን አናገኛቸው። እኔ ሀይሚ ደውያለሁ ስንት ሚሴጅ ነው ይሄ። ሚሴጅ ራሱ ለሀይሚ ልኬለት አለው። ይሄ ሚሴጅ ለሀይሚ ልኬለት አለው። ለቡሩክም ልኬለት፣ ግን አይከፍቱም እነሱ ችግሩ፣ ችግሩ አይከፍቱም። በቃ ድንገት ሀይሜ ልትከፍተው ትችላለች፣ ግን ብሩኬ አይከፍትም። ብዙ ነገር ስልኩለት ብሩኬ አይከፍትም። ግን ሀይሜ ስደውላቸውም ታነሳላቸዋለች፣ ግን ያው ስትናድድ ነው እንጂ ማታነሳው። አንዳንዴ ታነሳለች ስልክ፣ ባለፈው አናግሬያታለሁ። ግን በቃ አሁን ጓደኛ የተባላችሁ አትላላጡ። እዚህ ጋር እየመጣችሁ ቪዲዮ እየሰራችሁ ማንጠፋ አለም ሀሰን ልንገር፣ በቃ እውነቴን ነው የምናገረው። እዚህ ጋር አንተን ነው እኛ እየጠበቅን የነበረው፣ ግን ትናንትና አመጣጥክ በጣም የደበረኝ እኔ እንዴ እነሱ እዛ የተሰቃዩ ጓደኛ ከዛ የተሰቃየ ሃይሚ በዛ ጋ የተሰቃየች አንተ እዚህ ጋ የመጣ ማነው ጥፋተኛ ምናምን ማለት ምንም ነገር አይሰራም በቃ ጓደኛ ከሆናችሁ ተሰብስባችሁ አስታርቁ እንዴ እኛ ብናቅና እኛ ብናገኛችሁ ልክ እንደናንተ ብናገኛችሁ እኔ ማርያምን ሀይሚ እግር ስሜ ብሩክ እግር ስሜ ነበር ማስታርቃቸው ግን እኛ እድሉን አላገኝ እንደናንተ እድሉን አላገኘንም ነብሩኪን ናይሚን ለማግኘት አልታኛም በቃ እግዚአብሔር አልፈቀደልንም ቢፈቅድልን ብናገኛቸው ባስታረቅናቸው ኑሮ እግራቸው ላይ ወድቀን እንኳን እውነቴን ነው የምናገረው ብቻ እኔ እንጂ እኔ በጣም አዝኛለሁ። ቤተሰቡነት በጣም በጣም በቃ የሚሰራው ስራ በጣም ያሳዝናል። ቤተሰብ እኔ ማርያምን ነው የምላችሁ። ፕራንክ ነው ብዬ ሁሉን ሰው ጠየቅኩኝ። ፕራንክ ነው ወይስ ምንድን ነው ነገሩ ድራማ ነው ወይ ምናምን ብዬ በጣም ብዙ ሰው ጠየቅኩኝ። ደግሞ ሼር ይደራረጋሉ። አሁን ብሩኬ ትላንትና ሼር አድርጓል። ሼር ሲያደረግን ያሟል እንዲ ያልኩት ብሩኬ እንዴት ሼር ያደርጋል? እሱ ራሱ ብሩኬ እና እኔ ፕራንክ ነው ምናስ እግዚአብሔርን አይደለም ብሎ ማሉልኝ እግዚአብሔር ምስክሬ ነው፣ ፕራንክ አይደለም ብሎ ማሉልኝ። እሺ ከዚህ በላይ ምን ማድረግ አለብኝ? እኔ ፕራንክ ላይ መሰ ፕራንክ እየሆነብኝ መጣ፣ ሳስቦ ደግሞ ግን አይደለም ብሎ ማሉልኝ። አይደለም ክርስቶስን አይደለም ብሎ ማሉ ፕራንክ አይደለም ይሄ ትክክለኛ ነገር እየተፈጸመ ያለው ነው ያሉት። ስለዚህ ባካችሁም በቃ የምትችሉትን ያህል አድርጉ ነው የምላችሁ። እኔ ምንም ላደርግ አልችልም። ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። ይህን ቪዲዮ በእናታችሁ ላይክ እያደረጋችሁ በደንብ ላይክ እያደረጋችሁ ሜንሽን አድርጉ በቃ እሺ። ወዳችኋለሁ። ክበሩልኝ፣ ቻው።